የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በድጋሚ ሌላ ፈተና ገጥሟታል። የኦሮሚያ ተወላጅ ስለሆኑ ነው የነገር እየተደረገባቸው የሚል የተቃውሞ ድምጽ እየተሰማ ነው፣ ክስ ከሀገረ ስብከቱ ተሰምቷል። ሙሉ መረጃውን በስፋት እናስደምጣቸዋለን። በአዲስ አበባ እጅግ አስነዋሪ ድርጊት የፈጸመችን መምህርትን በተመለከተ የተሰማው መረጃ እጅግ እያነጋገረ ይገኛል። ከእውቀት እናት የማይጠበቅ አስነዋሪ ቅጣት ነው። ሙሉ መረጃውን በዝርዝር የምናስደምጣቸውናል። በሌላኛው መረጃችን ደግሞ በደ ደቡብ አፍሪካ በአንድ ክፍል ውስጥ ተቆልፈባቸው የተገኙ ኢትዮጵያውያን ጉዳይ እጅግ እያነጋገረ ይገኛል። በርካታ ትልልቅ ሚዲያዎችም መረጃውን በስፋት እያጋሩት ይገኛሉ። እኛም ይህንን መረጃ በዝርዝር የምናስደምጣችሆናል። ሰላም ጤና ይስጥልን። በመላ ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማቸው ይብዛልን እያልን እነሆ ለቻላላችን አዲስ ከሆናቸው ቻላላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን፣ በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከእኛ ጋር እንድትመሰሩ ሲያስቀርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ በምዕራብ ሸዋ አገረ ስብከት ሊቀ ጳጳስ አቡነ ገብርኤል ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የተሸሸጉ ጽንፈኛ ብሔርተኞች የተጀመረው ዘመቻ በትምህርታቸው ይዘት ላይ ሳይሆን በብሔር ማንነታቸው ላይ ያነጣጠረ ነው ሲል ሀገረ ስብከቱ አስታወቀ። የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ብጹሕ አቡነ ገብርኤል የኢየሱስ ክርስቶስ ስቅለት መታሰቢያ በዓል ላይ ያስተማሩትን ትምህርት ተከትሎ ዘመቻ ተከፍቶባቸዋል። በቤተ ክርስቲያና ውስጥ የመሸጉ ጽንፈኛ ብሔርተኞች ዘመቻ ከፍተው እኝን የበቁ የተባሉ በመለኮታዊ ትምህርትም እስከ ሶስተኛ ዲግሪ የዘለቁ የሲኖዶስ አባልና የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ሲዘልፉም ተስተውሏል። በመለኮታዊ ትምህርት እስከ ሶስተኛ ዲግሪ የዘለቁት ብፁዕ አቡነ ገብርኤልን የሃይማኖት እውቀት እንደሌላቸው አድርገውና በመንግስት የተሾሙ በማስመሰልም ስማቸውን ሲጠለጠል የቆየ ሲሆን በቤተ ክርስቲያኗ ውስጥም የተሸሸጉ ጽንፈኛ ብሄርተኞች እሳቸውን ለማንቋሸሽ በአደባባይ ዘመቻ በማድረግ ላይ ይገኛሉ። በማለት አያሌ ምዕመናን ዘመቻውን ያለውን ኮንነዋል። አቡነ ገብርኤልም በእለቱ ያስተማሩት ሃይማኖታዊ ትምህርት የተሰራጨው በቤተክርስቲያኒቱ መገናኛ ብዙሃን ሲሆን በስርጭቱ ይዘት ላይም የተነሳውን ወዝግብ ተከትሎ አቡነ ገብርኤል በድጋሚ ለመገናኛ ብዙሃን ተጨማሪ ማብራሪያን ሰጥተዋል። ያስተማሩበት ይዘት በተሳሳተ መንገድ ተተርጎምባቸው እንደሆነ አስረድተዋል። ይህ ሆኖ አሁንም ዘመቻው አላባራም። ይህንን ተከትሎ ነው የምዕራብ ሸዋ ሀገረ ስብከት መግለጫም ያወጣው። በሀገረ ስብከቱ ሊቀ ጳጳስ አቡነ ገብርኤል ላይ የተከፈተውን ዘመቻ በትምህርታቸው ይዘት አይደለም በብሔር ማንነታቸው ቻዊ ያነጣጠረ የጥላቻ ዘመቻ ነው ብሏል። የምዕራብ ሸዋ ሀገረ ስብከት በመግለጫው በሊቀ ጳጳሱ ላይ የተከፈተው ዘመቻ የሀገረ ስብከታችንን ማህበረሰብና የኦሮሞን ህዝብ ከፉኛ አሳዝኗልን ብሏል። ዘመቻውን በጽኑ እንደሚያወግዝም ገልጿል። አቡነ ገብርኤል ከፍተኛ ሃይማኖታዊ እውቀት ያላቸውና የበቁ አባት መሆናቸውን እየታወቀ በዚህ ደረጃ በእሳቸው ላይ ዘመቻ መከፈት መልእክቱ ግልጽ እንደሆነ ሀገረ ስብከቱ በመግለጫው አስረድተዋል። ዘመቻው የማይቆም ከሆነ ሀገረ ስብከቱና የሀገረ ስብከቱ ምዕመናን መብታችንን ለማስከበር ማንኛውንም መስዋዕትነት ለመክፈል ዝግጁ ነንም ብለዋል። አቡነ በርናባስ፣ አቡነ ፊሊጶስ፣ አቡነ ሉቃስ፣ አቡነ ማርቆስና ሌሎችም ሊቃነ ጳጳሳትና የቤተ ክርስቲያን መምህራን ከቤተ ክርስቲያን አስተምሮ ባፈነገጠ መልኩ ሲያስተምሩ፣ አልፎም ግጭትን ሲቀሰቅሱ ቤተ ክርስቲያኗ ምንም አላለችም የሚሉት ምዕመናን ምን ነው አሁን ጩኸት በረከተ? ሲሉም ይጠይቃሉ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ከእውቀት እናት የማይጠበቅ ተገቢ ያልሆነ ቅጣት የፈጸመች መምህርት ከስራ በማገድ በሕግ ጥላ ስር እንድትውል ማድረጉን ገለጸ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በኮልፌ ቀራኒዮ ክፍለ ከተማ በሰላም በር ቅድመ አንደኛ እና አንደኛ ደረጃ ትምህርት ቤት የሁለተኛ ክፍል ተማሪን የቤት ስራ አልሰራሽም በማለት ተገቢ ያልሆነ ቅጣት የፈጸመች መምህርት ከስራ በማገድ በሕግ ጥላ ስር እንድትውል ማድረጉን ገለጸ። ትውልድን ከመቅረጽ የነገ ሀገር ተረካቢ ተተኪ ዜጋን ከመፍጠርና የቀለም የቀለም እናት ከመሆን ባለፈ ከእናት የማይጠበቅ ያለንበትን ዘመንና ወቅትም የማያድና የማይመጥን መሰል ድርጊት መፈጸም ተገቢያ ለመሆኑን የገለጸው ቢሮ ድርጊቱ እንደተፈጸመ ጥብቅ ክትትል በማድረግ ወዲያውኑ የማጣራት ስራዎችን እንዲሰሩና መምህርቷ በሕግ ከለላ ውስጥ እንድትሆን መደረጉን በመግለጽም ጉዳዩን በሕግ አግባብ እንዲታይና ፍትህ እንዲያገኝም በትኩረት እየሰራ ይገኛል በማለትም አክሎ አብራርቷል። ጉዳቱ የደረሰባት ተማሪንም በሚመለከት ሕክምና አግኝታ በጥሩ የጤንነት ሁኔታ ላይ የምትገኝ ሲሆን በነገ ለሁለቱም ትምህርቷን የምትጀምር ይሆናልን በማለት ዛሬ ባወጣው መግለጫም ገልጿል። ትምህርት ቢሮ መሰል ችግሮች እንዳይፈጸሙና ለሌሎች ትምህርት እንዲሆንም ይህንን እርምጃ እንደወሰደም ገልጾ በህግ አግባብ የሚሰጠውን ውሳኔም ተከታትሎ በቀጣይ የሚያሳውቅ መሆኑንም አብራቷል። ወደ ቀጣይ መረጃችን ስናመራ በደቡብ አፍሪካ ከአርባ በላይ ኢትዮጵያውያን ያለ ፈቃዳቸው በአንድ ቤት ውስጥ ተቆልፎባቸው ዛሬ ሐሙስ ጠዋት መገኘቱን የጆሃንስበርግ ፖሊስ አስታወቀ። የአካባቢው ፖሊስ ቃል አቀባይ ለመገናኛ ብዙ እንደተናገሩትም የፖሊስ አባላት በአካባቢው ቅኝት ሲያደርጉ የሰሙትን ድምፅና ጩኸት ተከትሎ ነው ህገወጥ ስደተኞች ናቸው ያሏቸውን ኢትዮጵያውያንን በተዘጋባቸው ቤት ውስጥም ማግኘትም የተቻለው። የጆሃንስበርግ ከተማ ሰሜናዊ ክፍል ውስጥም በምትገኘው ሳንድተን የመኖሪያ ባቢ በሚገኘው ቤት ውስጥ ተቆልፎባቸው የተገኙት ኢትዮጵያውያን አርባ አራት ናቸው። ፖሊስ እንዳለውም ከነዚህ ህገወጥ ኢትዮጵያውያን ስደተኞች መካከል 27ቱ አዋቂዎችና ቀሪዎቹ 17 ታዳጊዎች ሲሆኑ ፖሊስ ያሉበትን ማወቅ የቻለውም በተዘጋ ቤት ውስጥ ሲጮ በተሰማውም ድምጽ ነው። ነገር ግን ከመካከላቸው እንግሊዝኛም ሆነ የሀገሬውን ቋንቋ የሚናገር ባለመኖሩ አስተርጓሚ ተፈልጎ ዝርዝር መረጃ እስከሚገኝ ድረስም በተገኙበት ቤት ውስጥም እንዴት እንደገቡና ምን እንዳጋጠማቸው ለጊዜው ፖሊስ ለማወቅ እንዳልቻለ የፖሊስ ቃል አቀባይ ማቪላ ማ ማስወደውም ተናግረዋል። ኢትዮጵያውያኑ ስደተኞች ያሉበት ቦታ በፖሊስ ታውቆ በተያዘበት ጊዜ የቤት ባለቤትም ሆነ እዛ ቤት ውስጥ ቆልፎ ያስቀምጧቸው ግለሰብ አልተገኘም ወይም አምልጧለም ተብሎ ይታመናል። በርካታ ኢትዮጵያውያን የተሻለ ኑሮ ፍለጋ በህገወጥ መንገድ የምስራቅና የደቡብ አፍሪካ አገራትን በማቋረጥ ወደ ደቡብ አፍሪካ የሚገቡ ሲሆን በዚህም ሂደትም በህገወጥ የሰዎች አዘዋዋሪዎች የተለያየ እንግልትና ጥቃትም እንደሚፈጸምባቸው ከዚህ በፊት የወጡ ዘገባዎችም ያመላክታሉ። የደቡብ አፍሪካ መንግስት ባለስልጣናት እናም ዓለም አቀፉ የፖ ፖሊስ ተቋም ኢንተርፖል ኢትዮጵያውያን ስደተኞችን በህገወጥ መንገድ ወደ ደቡብ አፍሪካ ለማድረስ የሚደረገው የሰዎች ዝውውር አሳሳቢ መሆኑን ከዚህ በፊትም ገልጸው ነበር። ወደ ደቡብ አፍሪካ የሚያቀኑት ኢትዮጵያውያን በአብዛኛው ጉዞ የሚያደርጉትና እንዲቆዩ የሚደረጉበት ሁኔታ ለጤናና ለህይወት አደገኛ እንደሆነ ከዚህ በፊት ያጋጠሙ ክስተቶችም ያሳያሉ። ከጥቂት አመታት በፊትም ቢያንስ 64 ኢትዮጵያውያን ኢትዮጵያውያን በታፈነ ሁኔታ በተሽከርካሪ ሲጓዙ ህይወታቸው አልፎ ሞዛምቢክ ውስጥም የተገኙ ሲሆን በተመሳሳይ ወደ ደቡብ አፍሪካ ይጓዙ የነበሩ የ30 ኢትዮጵያውያን አስክሬን በጅምላ ተቀብሮ መገኘቱም ይታወሳል። ኢትዮጵያውያኑ በህገወጥ የሰዎች አዘዋዋሪዎች አማካኝነት ወደ ደቡብ አፍሪካ ሲጓዙ ከፍተኛ ገንዘብ የሚከፈላቸው ሲሆን በመንገድ ላይም ከባድ እንግልት እንደሚያሳልፉም ይነገራል። ስደተኞቹ ደቡብ አፍሪካ ከደረሱ በኋላም ያለ በቂ ምግብና ውሃ ያለፈቃዳቸው በተጨናነቀ ሁኔታ በአንድ ስፍራ ታጉረው እንደሚቀመጡም ፖሊስ ከዚህ በፊት ማሳወቁም ይታወሳል። በዚህ አመት ጥር ላይ በተመሳሳይ የደቡብ አፍሪካ ፖሊስ በጆሃንስበርግ ከተማ በአንድ ቤት ውስጥ ታግተው የቆዩና ኢትዮጵያውያን ተብለው የሚታመኑ 26 ሰዎችን ማግኘቱን ማስታውቆ ነበር። በቤት ውስጥም ከተገኙት ስደተኞች መካከል 15ቱ እርቃናቸውን የነበሩ ሲሆን በቤቱ አቅራቢያ የተገኙት ቀሪዎቹ 11 ደግሞ ጉዳት የደረሰባቸው መሆኑን ፖሊስ በወቅቱ ገልጾ ነበር። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።